በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሠራዊት ጌታ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ዕለቱን በሰላም አውለን ወደዚህ ሰዓት ስላደረስከን እና አመሰግናለን። ቀዱ ዘመናችንን የተባረከ የተቀደሰ አድርግልን። በመካከላችን ተገኝተህ አንተ እንድትመራን እንድትባርከን እንድትቀድሰን መልካም ፈቃድ ይሆንልን፣ አሜን። የተወደዳችሁ የክርስቶስ ቤተሰቦች ምእመናን ወምእመናት ወጣቶች ሕፃናትም ጭምር አምላካችን በጌታችን በኢየሱስ ክርስቶስ ስም ሰላም እንደምን አላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳንም ለሆሳዕና በዓል ዋዜማ እና እጀታ ሕማማት ሰውን ለሰሙን ሕማማት በጤና በሕይወት አደረሳችሁ እያልኩ ከወሳይና ጀምሮ እስከ ትንሣኤው ድረስ ያለውን ሰሙን ሕማማት እግዚአብሔር በሰላም በጤና በትጋት እንዲያስፈጽመን መልካም ፈቃዱ ይሆንልን። አሜን። እንደሚታወቀው ሁሉ እንግዲህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ ይህን አርባውን ቀን ጽሞ እኛም የሱን ፈለግ ተከትለን እንድንጠቀምበት ባስተማረን መሰረት ዓብይ ጾምን እንደ እግዚአብሔር ፈቃድ ስንጾም እስከዚህ ደርሰናል። አሁን ደግሞ ከወሳይና ጀምሮ ህማማቱን በሰላም እንዲያስፈጽመን ፈቃዱን ጠይቀናል። እንግዲህ ሆሳይና እና ህማማት ጌታችን ኢየሱስ ክርስቶስ በጾሙ መጨረሻ ምን እንዳደረገ በአጭሩ ለማስታወስ ያክል ነው። ወሳይና ማለት መድኃኒት ማለት ነው። ይህ መድኃኒትም መድኃኒተ ስጋ፣ መድኃኒተ ነፍስ፣ መርገመ ስጋ፣ መርገመ ነፍስን አጥፍቶ መድኃኒተ ስጋ፣ መድኃኒተ ነፍስን የሚያድል እውነተኛ ፍቱን መድኃኒት ማለት ነው። በሆሳይና ዕለት የተለያዩ ነገሮች አምላካችን ኢየሱስ ክርስቶስ ፈጽሞበታል። እድክትንና ጸበርትን ማስታወስ እንችላለን። እድክት ማለት በአህያይቱ ላይ ተቀምጦ በክብር ህዝብ ሆሳይና አባሪያም ለወልደ ዳዊት እያሉ እንዳመሰገኑት እናያለን። እድክትን አህያን ፈታችው አምጡልኝ ብሎ አዋርያቱን አዞ አስፈትቶ እንዳመጣ እና በአህያዋ ላይ እንደተቀመጠ እናያለን። ይህ በውስጡ ወይም ደግሞ በወርቁ ብዙ ምስጢር ያለው ነው። ፈታችው አምጡልኝ ማለት እያንዳንዳችን ክርስቲያኖች በንሳ አማካኝነት ከማይሰር ኃጢአት እንድንፈታ የሚያመላክት ነው። በሁለተኛ ደረጃ በአህያ ላይ ጌታ መቀመጡ ዘመነ ሰላም፣ ዘመነ ፍስሐ፣ የነፃነት ዘመን፣ የሰላም ዘመን እንደቀረበ ለማጠየቅ ነው። አባቶቻችን አበው ቀደምት የጦርነት የውጊያ የጥላቻ የጥል የክርክር ዘመን ሲሆን በሰጋሩ በፈጠኑ በፈረስ በበቅሎ ላይ ተቀምጠው ጦር ይዘው ይታያሉ። ዘመነ ሰላም ሲሆን ደግሞ በጎታተዋ በተናቀችው በአህያ ላይ ተቀምጠው መነሳነስ ይዘው ነጭ ለብሰው ይታያሉ። ጌታችን ኢየሱስ ክርስቶስም አህያን የመረጠበት ዘመነ ፍዳ ዘመነ ስጋዌ ዘመነ ኩነኔ 5500 ዘመን አልፎ ዘመነ ሰላም ዘመነ ስጋዌ ዓመተ ምሕረት የሰላም ዘመን የነፃነት ዘመን ደረሰ ለማለት ነው። ይህን ለማጠየቅ ነው። ሁለተኛ ጌታችን በአህያ ላይ ተቀምጦ በወሳይን አለት እስራኤላውያን ወይም የነበሩት ህዝቦች ዘንባባ የዘንባባ ዝንጣፊ እያነጠፉ ተቀብለውታል። ይህም ምሳሌ ያለው አብርሃም ይስሐቅን ይስሐቅ ያዕቆብን በወለዱ ጊዜ የዘንባባ ዝንጣፊ ዘንባባ ልምላሜ ይዘው ደስታቸውን ገልጸዋል። እስራኤላውያን ከግብፅ ባርነት ነፃ በወጡ ጊዜ የዘንባባ ልምላሜ ይዘው ደስታቸውን በዘንባባ የምስራች ምልክት አድርገው ገልጸዋልና እኛም ዘንባባ ይዘን ሆሳዕናን የምናከብረው ዘመነ ሰላም፣ ዘመነ ስጋዌ፣ የነፃነት ዘመን የምስራች ለመንገርና ነፃነት ነፃ የወጣን መሆናችን ለማመላከት የአባቶቻችን ትውፊት ተከትለን እናደርጋለን ማለት ነው። እንደዚሁም እንግዲህ የሰሙነ ሕማማት ከወሳይና ሰርክ ጀምሮ እስከ ትንሣኤ ሌሊት ድረስ ሰሙነ ሕማማት ይባላል። ሰሙነ ሕማማት ማለት የጌታን ሕመሙን፣ ስቅለቱን፣ መከራውን ጸዋትወ መከራውን እያሰብን የምናስታውስበት ማለት ነው። ሐመ ታመመ ከሚለው የግእዝ ቃል ሕማማት የሚለው የወጣ ነውና፣ በዚህ መሰረት የጌታን ጸዋትወ መከራ እያሰብን ከጠዋት እስከ ማታ በስግደት፣ በጸሎት፣ በምስጋና ተወስነን የጌታን ረሃቡን፣ ጥማቱን ሁሉ እያሰብን ጌታችንን የምንለምንበት በመጨረሻው ደግሞ በትንሣኤው ደግሞ ከጨለማው ወደ ብርሃን የወጣንበትን እያሰብን የእግዚአብሔርን የምንለምንበት ነው። ለእያንዳንዳቸው ሰሙነ ሕማማት የራሳቸው የሆነ ትርጉምና ምሳሌ ያላቸው ቀናቶቹ ማለት ነው። ሰኞ እንደዚሁ አንጽሖተ ቤተ መቅደስ ወይም ደግሞ መርገመ በለስ የተፈጸመበት ዕለት ነው። ያንን እያሰብን በጸሎት በምስጋና እኛም የአባቶቻችን አሰር ተከትለን እናስታውሳለን ማለት ነው። ማክሰኞ ደግሞ የጥያቄና የትምህርት ቀን ማለት ነው። ማክሰኞ ምክንያቱም ጸሐፍት ፈሪሳውያን የተለያዩ ጥያቄዎችን ጌታን ለጌታን እየጠየቁ ሲፈትኑበት የነበረ ነው። ብዙ ጥያቄዎች እዚህ ላይ ጠቅሰን ዘርዝረን የማንዘርቃቸው ማለት ነው። አምስት ሺህ ሰው ሲያበላ፣ ድዊ ሲፈውስ፣ ሙት ሲያነሳ፣ በተለያየ መልካም ነገሮች ሲያደርጉሉ ጥያቄ በጥያቄ ይጠይቁበት ነበርና ይህ ቀን ማክሰኞ፣ ዕለተ ማክሰኞ ወይም ዕለተ ሰሉስ የትምህርትና የጥያቄ ቀን ማለት ነው። ዕለተ ረቡዕ ወይም ረቡዕ ደግሞ ጸሐፍት ፈሪሳውያን እንዲሁም ጌታችን ኢየሱስ ክርስቶስን አሳልፈው ለመስጠት ለማሰቀል ለመስቀል ለመግደል የመጨረሻውን ምክር የተማከሩበት ዕለት ነው። ምክረ ዕለት ይባላል። ረቡዕ ምክረ ዕለት ወይም ደግሞ የምክር ቀን ይባላል። ሐሙስ እንደምታውቁት ጸሎት ሐሙስ ነው። ጌታችን አብዝቶ የጸለየበት ዕለት ነው። በጸሎተ ሐሙስ ደግሞ እንካችሁ ስጋዬን ብሉ ደሜን ጠጡ ብሎ እንድንበት ዘንድ ስጋውንና ደሙን ለእኛ ያስተላለፈበት ዕለት ነው። ጸሎታ ሐሙስ እንደገና ጌታ ትህትናን ያስተማረበት ነው። ለሐዋርያት ለተማሪዎቹ ዝቅ ብሎ እግራቸውን ያጠበበት ይህን ምሳሌ ይህን አርአያ ተከትለን እኛም በትህትና እንድንኖር ጌታችን ያስተማረበት እጽበተ እግር ወይም እጽበተ ሐሙስ ይባላል ማለት ነው ይሄ ሐሙስ የተባለው ዕለት ማለት ነው። በሌላ በኩል ምስጢረ ንሳ ማለት ምስጢረ ቁርባን የተገለጠበት የተመሰረተበት ወይም ምስጢረ ቁርባን የተጀመረበት ዕለት ነው፣ ጸሎተ ሐሙስ ወይም የሐሙሱ ቀን ማለት ነው። በንሳ ታጥበን ወደ ቁርባን የምንቀርብበትን የተማርንበት ማለት ነው። ሌላው ዓርብ ነው። ዓርብ ደግሞ ጌታችን ኢየሱስ ክርስቶስ የተሰቀለበት ዕለት ነው። የስቅላት ቀን ነው። ስቅለቱን መከራውን ሁሉ እንደገና በተለይ ስቅለቱን የምናስበት የምናስታውስበት ነው። ይሁዳ በሰላሳ ብር የሸጠበት ዕለት እንደገና ደግሞ እሱም ራሱ ታንቆ የሞተበት በመጨረሻው ብዙ ልዩ ልዩ ድንቅ ነገሮች የተደረጉበት ዕለት ነው። ዕለት ዓርብ ማለት ነው። እና ህማማቱን ሞቱን ስቅላቱን ሁሉ እያሰብን በጸሎት በስግደት እግዚአብሔርን ስንለምን የምንውለበት ዕለት ነው ማለት ነው። ሌላው ደግሞ ቀዳሚት ነው፣ ስዑር ቅዳሜ ስዑር ይባላል። ቀዳሚት ስዑር ስዑር የተባለችበትን ስዑር ማለት የተሻረች ቅዳሜ ማለት ነው። ያም ማለት በአመት አንድ ቀን ቅዳሜ የተጾመችበት ዕለት ይች ቀን ብቻ ነች እና ቅዳሜያ ኖርማል አይጾምም ከጥሉላት ከምን አይጾምም ግን ይች ዕለት ግን ቅዳሜ የምትጾምበት በአክፍሎት የምንውልበት ስዑር የተሻረችበት ቀን ስለሆነ ቅዳም ስዑር ትባላለችና በአንዱ ነው። ሌላው ጌታችን ኢየሱስ ክርስቶስ በክንፍ የሚበረውን በእግር የሚራመደውን በልቡ የሚሳበውን በጥልቅ በውቅያኖስ በየብስ ያለውን ፍጥረቱን ሁሉ ፈጥሮ በአምስቱ ቀን ወይም በስድስቱ ቀን ፈጥሮ ያረፈበት የመጨረሻዋ ቀን ቀዳም ስዑር ትባላለች፣ የእረፍት ቀን ናት። ሰንበት አባይ ትባላለች፣ ታላቋ ሰንበት ትባላለች፣ ቀዳሚት። ምክንያቱም ጌታችን ያረፈባት ታላቅ ዕለት ስለሆነች የታላቋ ሰንበት ወይም ሰንበት አባይ ትባላለች ማለት ነው። በመቃብር ጌታችን ኢየሱስ ክርስቶስ ሶስት ሌት ሶስት ማለትም እንዲሁ ያረፈበት ነው። ከቅዳሜ ጀምሮ ቅዳሜን በዚያች በረፍት ያሳለፈበት ጊዜ ነው። ገብረ ሰላም እየተባለ ሰላምን ጌታ ያደረገበት ዕለት በማስታወስ ሰላም የተሰበከበት ዕለት ነው። እንዲሁም አባቶች ካህናት ለምለም ቄጠማ ይዘው ለሕዝቡ የሚያድሉበት ነው። ምክንያቱም ቄጠማ የምስራች ምልክት ስለሆነ ይህም ልዩ ትርጉም አለው። ከኖህ መርከብ ብንነሳ ኖህ እርግብን ልኮ ልምላሜ ይዛ የመጣችበት ያንን ሁሉ እያስታወሰ እኛም ደግሞ ከዘመነ ፍዳ ከዚያ ክፉ ዘመን አልፈን ልምላም ያየንበት ህይወታችን የለመለመበት ወደ ጌታ ደስታ የገባንበት ከጌታ ጋር የታረቅንበት በእኛና በእግዚአብሔር መካከል ሰላም የሰፈነበት ሞትና፣ ዲያብሎስ ድል የተደረጉበት እንዲሁም በጥቅሉ ነፃነታችን ያገኘንበት ዕለት ነው ማለት ነው። መጨረሻው መደምደሚያው እሁድ ነው። እሱ ደግሞ ጌታችን ኢየሱስ ክርስቶስ መቃብር ክፈቱልኝ፣ መግነስ ፍቱልኝ፣ ድንጋይ አንከባሉልኝ ሳይል በአያል ስልጣኑ መቃብርን ፈንቅሎ፣ ድንጋዩን ፈንቅሎ፣ መቃብር ከፍቶ የተነሳበትና ብርሃኑን ያሳየበት ዕለት ስለሆነ ከሆሳዕና እስከ ትንሣኤ ያሉትን ዕለታት በዚህ መልኩ እናከብራለን ማለት ነው። ስለ ትንሣኤው በዓል ደግሞ በትንሣኤው ዋዜማ የምንነጋገርበት ይሆናል። እግዚአብሔር አምላካችን ኢየሱስ ክርስቶስ ከሆሳዕና ጀምሮ ሰሙነ ሕማማቱን እግዚአብሔር በሰላም አስጀምሮ በሰላም እንዲያስፈጽመን ሱማን ጸለየን ሰግደን እግዚአብሔር ጋራ የምንገናኝበት መልካም ጊዜ እንዲያደርግልን የእሱ ፈቃዱ ይሁን። ይህን ድምፅ የምትሰሙ የኢትዮጵያ ኦርቶዶክስ ተዋሂዶ ቤተክርስቲያን ምመናን ወይም አማንያን እንግዲህ ከሆሳይና ጀምሮ የመጨረሻው ጀምሮ እስከ ስቅለት ድረስ ባለው ጸሎተ ፍታትም የሚደረገው የሆሳዕና ዕለት ነው። ከዛን ጊዜ ጀምሮ እስከ ስቅረቱ ድረስ እግዚአብሔር ፍታ የለም። የሆሳዕና ሁላችንም ክርስቲያን የሆኑ ሁሉ በየቤተክርስቲያኑ ተገኝተን በእውነት እግዚአብሔር ፍታ መባል ይጠበቅ ብና ሊያስፈልጋልና ቤተክርስቲያን እንዳትቀሩ፣ ቤተክርስቲያን ትጋብዛለች። እንዲሁም ደግሞ ከሰኞ ሰሙነ ሕማማት ከሰኞ ጀምሮ እስከ ዓርብ ድረስ ባሉት ዕለታት በእውነት ጌታችን ኢየሱስ ክርስቶስ የደም ዋጋ ከፍሎ እኛን ነፃ ለማውጣት ይሄ ነው የማይባል ጸዋትወ መከራ የተቀበለባቸው ዕለታት ስለሆነ፣ በእኛ አይምሮ ተነግሮ የማያልቅ ቆጥረን የማንዘልቃቸው እጅግ ብዙ የሆኑ ፈተናዎችን የተቀበለበት ስለሆነ በእኛ ኢሳይያስ በምዕራፍ 43 ላይ ቁጥር 3 እንደተናገረው ጾረ ህማመን የእኛን ህማማችን ተሸከመ፣ ደውያችን ተቀበለ፣ ህማማችንም ተሸከመ እንዳለው እኛ በበደልን እሱ ክሶ የእኛን ህማም የኛ ቁስል እሱ ቆስሎ እሱ ተሸክሞ እኛን ለማዳን መከራ ያየበት ምክረ ሞቶ የተፈጸመበት በሰዎች ተላልፎ የተሰጠበት በጲላጦስ አደባባይ የቆመበት ለፍርድ የተለያዩ ሰዎች እየመጡ በጦር የተወጋበት በጥፊ የተመታበት ምራቅ የተተፋበት ከዚያም አልፎ በወንበዴዎች መካከል የተሰቀለበትና እና ሕይወቱ ያለፈበት ሰሞን ስለሆነ ለእኛ ሲል በእኛ ምክንያት። ስለዚህ ከሰኞ እስካሉ ድረስ ክርስቲያን የሆነ ሁሉ በቤቱ መቀመጥ የለበት። ይህችን ሰሙን ህማማት ከስራ ፈቃድ ወስደን እንዲሁያው ከአቅም በላይ ካልሆነ በስተቀር በተቻለ መጠን በቤተ ክርስቲያን ተገኝተን ለራሳችን፣ ለሀገራችን፣ ለቤተ ክርስቲያናችን ለልጆቻችን ወደ እግዚአብሔር የምንጸልይበት የምንለምንበት እንደገና ደግሞ ለእኛ የቆሰለውን፣ የተወጋውን፣ የታመመውን፣ የተሰቀለውን ስቅላቱን፣ ሞቱን ሁሉ እያሰብን እግዚአብሔርን ጋር የምንገናኝበት የምንለምንበት እለታቶች ስለሆኑ ሁላችሁ ወደ ቤተ ክርስቲያን ተገኝታችሁ ጥቅም እንድታገኙ በረከት እንድታገኙ ከእግዚአብሔር ጋር እንድትገናኙ ቤተክርስቲያን አስቀድባ አጽንኦት ሰጥታ ትጋብዛለች። እንግዲህ ለዕለቱ ያድርሰኝ። በድጋሚ በሰሙነ ሕማማት ሰው ከቤቱ አይውልም፣ መጥቶ ቤተክርስቲያን ጸልዮ ዳዊት መዝሙረ ዳዊት ደግሞ በእውነት ጉልበቱን ለእግዚአብሔር አስገዝቶ በስግደት እየሰገድን ኃጢአታችን እያሰብን የክርስቶስን መከራ እያሰብን የምንሰነበትባቸው ዕለታት ስለሆነ ይህን ጥሪ የቤተ ክርስቲያን ጥሪ አክብራችሁ በቤተ ክርስቲያን እንድትገኙ በእግዚአብሔር ስብ እንጋብዛለን። እግዚአብሔር እንግዲህ የተዛ ያብቃን አሜን ቆየን